ሰላም ጤና ይስጥልን። ከላፍቶ ኦንላይን ቲቪ የመስከረም 15 ቀን 2018 ዓመተ ምህረት ዕለታዊ ዜናዎችን ይዘላችሁ ቀርበናል። ከዜናዎቹ ጋር አበባይ መንግስት ነኝ። ቀዳሚ ወዳደረግ ነው። ዜና ስናልፍ በክፍለ ከተማው ህዝባዊና ሃይማኖታዊ በዓሎቻችን የህብረ ብሔራዊ አንድነታችን ምሰሶ ናቸው በሚል መሪ ቃል ሲካሄድ የቆየው ህዝባዊ ውይይት የማጠቃለያ መድረክ ተካሄደ። የማጠቃለያ ውይይቱ ዓላማ የ2018 የኤሬቻ ና የመስቀል ደመራ በዓል አከባበር ሃይማኖታዊና ባህላዊ እሴቱ ተጠብቆ በሰላም እንዲከበር የጋራ ግንዛቤ ለመፍጠር ያለመ ነው። የአዲስ አበባ ከንቲባ አማካሪ የሆኑት አቶ ጥላሁን ሮባ ሁለቱ በዓላት ህብረ ብሔራዊ አንድነታችንን የምና ያሳይበት በመሆኑ በእኔነት ስሜት ማክበር እንደሚያስፈልግ ጠቁመው ከጸጥታ አካላት ጋር በመናበብ የሚተላለፉ መልእክቶችን ተግባራዊ በማድረግ በየአካባቢያችን ተግባራዊ በማድረግ በዓሉ በስኬት እንዲጠናቀቅ ኃላፊነታችንን መወጣት ያስፈልጋል ብለዋል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ የመስቀልና የእሬቻ በዓል በሰላም ተከብሮ እንዲጠናቀቅ ንቁ ተሳትፎ ላደረጉ የተለያዩ የህብረተሰብ ክፍሎች ምስጋናቸውን አቅርበዋል። አያይዘውም መድረኩ ማጠቃለያ ብቻ ሳይሆን የጋራ ኃላፊነታችንን የምንወስድበት ቀን ነው ብለዋል። ተሳታፊዎች በበኩላቸው ሲካሄዱ በቆዩት ውይይቶች ተገቢውን ግንዛቤ ማግኘታቸውን ገልጸው በዓሉ ፍጹም ሰላማዊ ሆኖ እንዲከበር የበኩላችንን እንወጣለን ሲሉ አስተያየታቸውን ሰጥተዋል። በማስቀጠልም ተቋማት በሰው ተኮር ስራዎች ላይ እያደረጉ ባለው የላቀ ተሳትፎ የአቅመ ደካማና የሀገር ባለውለታ ዜጎች እንባ እየታበሰ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ደንብ ማስከበር ጽህፈት ቤት አስታወቀ። የበርካታ አቅመ ደካማ ወገኖች እንባ እያበሱ ከሚገኙ ተቋማት መካከል የንፋስ ስልክ ላፍቶ ክፍለ ከተማ ደንብ ማስከበር ጽህፈት ቤት ተጠቃሽ ነው። ተቋሙ መላ ሰራተኛውን በማስተባበር በወረዳ 7 በ27 ቀን ውስጥ ደረጃውን የጠበቀ ቤት ገንብቶ ለተጠቃሚዎች በዛሬው እለት አስተላልፏል። የ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ መንግስት ለሰው ተኮር ስራ ትኩረቱን በመስጠት ባለፉት አመታት ለአረጋውያን፣ ለሀገር ባለውለታዎች በርካታ ቤቶችን ገንብቶ በመስጠትና ማዕድ በማጋራት ለሰው በሰው የሆነ ስራ በመስራት ላይ የሚገኝ መሆኑን ተናግረዋል። አቅም ያለው ለሌለው ማካፈልና የሰውን ደስታ ማየት የህሊና እርካታ የሚሰጥ ተግባር መሆኑን የገለጹት ወይዘሮ ሊዲያ በዚህ ተግባር ተሳትፎ ላደረጉ አካላት ምስጋናቸውን አቅርበዋል። የአዲስ አበባ ከተማ ደንብ የማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ የደንብ ማስከበር ባለስልጣን በከተማው የሚስተዋሉ የደንብ መተላለፎችን ከመከላከልና ከመቆጣጠር ባሻገር የህብረተሰቡን ተጠቃሚነት በሚያረጋግጡ በሰው ተኮር ስራዎች ላይ እየተሳተፈ መሆኑን ተናግረዋል። በዚህም ባለስልጣን መስሪያ ቤቱ በጥቅሉ 11 ቤቶችን ሙሉ ለሙሉ አፍርሶ በመገንባት ለተጠቃሚዎች ማስረከብ የቻለ መሆኑን ጠቁመው በዚህ ተግባር የንፋስ ስልክ ላፍቶ ክፍለ ከተማ ደንብ ማስከበር ጽፈት ቤት እያደረገ ያለውን ተሳትፎ ከፍተኛ መሆኑን አንስተዋል። በመጨረሻም የንፋስ ስልክ ላፍቶ ክፍለ ከተማ ህብረት ስራ ጽህፈት ቤት በዩኔን ና በመሰረታዊ ሸማች ህብረት ስራ ማህበራት መካከል የውል ስምምነት ፊርማ ተካሄደ። በሰነዱ የውል ሰጪ ምርት አቅራቢ ና ተረካቢ መብትና ግዴታ የተለያዩ የግብርና የኢንዱስትሪ ፋብሪካ የምርቶች የገዢ ፍላጎት በማቅረብ ና ዋጋ በተመለከተ በሰነዱ ላይ ተገልጿል። የዋጋ ለውጥ ካጋጠመ በውሉ መሰረት የምርት አቅራቢው ግዴታ፣ ደረሰኝ የመስጠት ግዴታ፣ ምርቶችን በተሻለ ዋጋና መጠን የሚገኙበት ወቅት በመለየ ት ግዢ መፈጸም እንዳለበት በስምምነቱ ላይ ተካቷል። የክፍለ ከተማው ዩኒየን ዋና ስራ አስኪያጅ አቶ ዘሪሁን በቀለ ከዚህ በፊት የነበሩ ክፍተቶችን በጋራ በማረም ና በማስተካከል በዚህ በጀት ዓመት የተሻለ ስራ መስራት እንደሚገባ ጠቁመዋል። መሰረታዊ ሸማች ማህበራት ከንጋት በንፋስ ስልክ ዩኔን ጋር የምርት ትስስር ጋር የውል ፊርማ ስምምነት አድርገዋል። የመስከረም 15 ቀን 2018 ዓ.ም ዕለታዊ ዜናዎችን ይህን ይመስላሉ። በያላችሁበት ሰላም